የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ ሃያ አምስት አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዛምራንን፣ ዮቅሳንን፣ ሜዳንን፣ ምድያምን፣ የስቦቅን፣ ሴዌህን ወለደችለት። ዮቅስባንም ሳባንና ዲዳን ወለደ። የዲዳንም ልጆች አሶራውያን፣ ለጡሳውያን፣ ለቁማውያን ናቸው። የምድያምም ልጆች ጌፈር፣ ኤፌር ሄኖክ፣ አቢዳዕ፣ ኤልዳአ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃምም የነበረውን ሁሉ ለይሳቅ ሰጠው። የአብርሃምም ለነበሩ ለቁባቶቹ ልጆች አብርሃም ስጦታ ሰጣቸው። እርሱም ገና በሕይወት ሳለ ከልጁ ከይሳቅ ለይቶ ወደ ፀሐይ መውጫ ወደ ምስራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው። መቶ ሰባ አምስት ዓመት ኖረ። አብርሃምም ነፍሱን ሰጠ በመልካም ሽምግልና ሞተ፣ ሸመገለ፣ ብዙ ዘመንም ጠገበ፣ ወደ ወገኖቹ ተከማቸ። ልጆቹም ይስሐቅና እስማኤል በመምሬ ፊት ለፊት ባለው በኬጣውያን በሰዓር ልጅ በኤፍሮን እርሻ ላይ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃምም ከቄጤ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይሳቅ ባረከው። ይሳቅም ብኤር ለሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። የሳራ ባሪያ ግብፃዊት አጋር ለአብርሃም የወለደችለት የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤልም ልጆች ስም በየስማቸው እና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ነባዮት፣ ቄዳር፣ ነብዳኤል መብሳም ማስማእ ዱማ ማሳ ኩዳን ቴማን ኢጡር ናፌስ ቄድማ የእስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም አስራ ሁለት አለቆች ናቸው። እስማኤልም የኖረበት የእድሜ ዘመን መቶ ሰላሳ ሰባት አመት ነው። ነፍሱንም ሰጠ፣ ሞተ፣ ወደ ወገኖቹም ተከማቸ። መኖራቸው ከኤውላጥ አንስቶ በግብጽ ፊት ለፊት እስከምትገኘው እስከ ሱር ድረስ ወደ አሶር በምትወስደው መንገድ ላይ ነበር። እንዲህም በወንድሞቹ ሁሉ ፊት ተቀመጠ። የአብርሃም ልጅ የይሳቅ ትውልድ ይህ ነው። አብርሃምም ይሳቅን ወለደ። ይሳቅም አርባ ዓመት ሲሆን ርብቃን አገባ። እርሷም በሁለቱ ወንዞች መካከል ያለ የሶርያዊ የባቱኤል ልጅና የሶርያዊው የላባህት ናት። ይሳቅ ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረች እና እግዚአብሔርም ተለመነው። ርብቃ ሚስቱም ጸነሰች። ልጆቿም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት ሁለት ወገኖች በማሐፀንሽ ናቸው። ሁለቱም ሕዝብ ከሆድሽ ይከፋፈላሉ። ሕዝብ ከሕዝብ ይበረታል። ታላቁ ለታናሹ ይገዛል። ተወልድ ዘንድ ዘመኗ በተፈጸመ ጊዜ እነሆ በማሐፀኗ መንታ ነበሩ። በፊትም የወጣው ቀይ ነበር፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረገስ ይዞ ነበር። ስሙም ያይቆብ ተባለ። እርሷም ልጆቿን በወለደቻቸው ጊዜ ይሳቅ ስድሳ ዓመት ሆኖት ነበር። ብላቴኖቹ አደጉ። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያይቆብ ግን ጭምት ሰው ነበር፣ በድንኳን ይቀመጥ ነበር። ይሳቅ ኤሳውን ይወደው ነበር፣ ካደነው ይበላ ነበርና። ረብቃ ግን ያይቆብን ትወድ ነበር። ያይቆብ ወጥ ሰራ። ኤሳውም ደክሞ ከበረሃ ገባ። ኤሳውም ያይቆብን፣ ከዚህ ከቀይ ወጥ አብላኝ እኔ እጅግ ደክም ያለሁና አለው። ስለዚህ ስሙ ኤዶም ተባለ። ያይቆብም በመጀመሪያ ብኩርና ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይቺ ብኩርናዬ ለእኔ ምን ናት አለ። ያይቆብም እስኪ በመጀመሪያ ማለልኝ አለው። ማለለት፣ ብኩርናውን ለያቆብ ሸጠ። ያቆብም ለኤሳው እንጀራና የምስር ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለለለት። የዛሬው ምዕራፍ በዚህ ተፈጽሟል። በቀጣይ ምዕራፍ እስከምንገናኝ መልካም ቆይታ